እማውቀው ነው። እውነት አንተን ላሳይህ ነው የመጣሁት። እኔም አላውቀው ስለሄደን። አዎ ብዙም አታውቃቸው ነገሮች አሉ። የእኔ ላይ እንደዚህ ነገር ታደርጊያለሽ? አላሳዝንሽም? እኔ እንደዚህ ትቸክኛለሽ? ምንድን ነው ያስከፍልሽ? እ ኤ ፍሬም ጋር ግንኙነታቸውን አልጨረሱም። ይሄው አለማን እየቀጨች ነው። እየው አይደለም፣ እንግዲህ የምትተማመንባት ሴት ብቻ ነበር። እንዲህ ከፈሽ እኮ አልፈልግም። ለምን ወንድ ሰላም ወደ ቤተሰቦች እንዴት ናችሁ? እኔ ደህና ነኝ ያለሁት ይመስገነው። እንግዲህ ደህና ነን እንበለው ማለት ብዙም ደህና ባኑ ቻለ ጊዜ ፈጣሪ ይመስገን። በጣም ደህና ነን። ከሰሞኑ ትንሽ የሚፈጠረው ነገር እያያችሁ ነው ማለት። ያው የትኛውም ሰው በህይወቱ ሰላም እንዲሆን ይፈልጋል። ማንም አይፈልግም ጥላቻ፣ ማንም አይፈልግም ማለት በህይወታችን የትኛዎቻችንም ሰዎች ጥላቻ ከየትኛውም ሰው ጋር እንዲኖረ አንፈልግም። ነገር ግን አንዳንዴ ሁኔታዎች ነገሮች እንደጠበቅናቸው ጠበቅናቸው እንዳሰብናቸው አይሆኑም። አንዳንዴ በቃ ህይወታችንን ዝብርቅርቁ ይወጣል እና ያው በዛ በዛ ሳሙኑ ትንሽ ሰው እኛ ጋር ትንሽ አለመግባባቶች ተፈጥሯል። መጥፎ መጥፎ ነገሮች ተፈጥሯል። ስለዚህ እኔ የምርስ ነግራችሁ በዛ በጣም በጣም ከምታስቡት በላይ በጣም ከፍቶኛል። በጣም ከምታስቡ በላይ በጣም ደብሮኛል። እኔ ነገሮችን ለማስተካከል ቢድኩባቸው በዛው ልክ ነገሩ እየተለጠጠና ወደማይፈለግበት ሁኔታ እየሄደ ነው ያለው። እኔ ደግሞ ያ እንዲሆን በፍጹም አልፈልግም። እህቴ በዚህ በኩል ያው እንደምታያት ለእኔ ያስባለ እኔ ትጠንቅቃ ነገይህን ከማስተካከል አንጻር የምታወራቸው የምታደርጋቸው አንዳንድ ድርጊቶች አሉ። ኤደን ደግሞ በዚህ በኩል አለመግባባቶች በጣም ብዙ ብዙ ነገሮች አሉ በዛ መሀል በጣም እየተጎዳን ነው። በጣም አላውቅም። ዛሬ የምር ትነግራቸው ወደ እናንተ ልመጣ በፍጹም አላሰብኩም ነበር። ምክንያቱም በቃ ችግሬን ራሴ ጋር መቆየት አለብኝ፣ በቃ እናንተም ላለማስጨነቅ፣ እናንተም ላለማስከፋት፣ በቃ ችግሬን በራሴ ደብቄ በቃ ውስጥ ላይ እንደ ሆንኩ እሆናለሁ ብዬ አስቤ ነበር። ነገር ግን ግ ወደ እናንተ መጥቼ የተሻለ ነገር መፍጠር አለብኝ ብዬ ሰላመንኩኝ። እህቴንም ጠርቻታለሁ ያው እህቴን ዛሬ የጠራት በእርግጥ በጣም የምርስ ነግራችሁ መጥፎ ልጅ አይደለችም። ጥሩ አመለካከት ያላት የትኛዎቻችሁም ሰዎች ወንድማችሁ ወይም ለእህታችሁ መጥፎ ሀሳብ አይኖራችሁ መጥፎ አመለካከት አይኖራችሁም። እሷም እንደዚህ አንዳንድ ነገሮች እያደረገች ያለችው ለኢደን ክፉ አመለካከት በፍጹም ኖሯት አይደለም። ኢደንን በጣም ትወዳታለች፣ በጣም ታከብራታለች። እሷ ትልቅ ቦታ ያላት ግን አንዳንዴ የሰማችው ነገር ሊኖሩ ይችላል። የሆነ ብቻ አላቅም እኔ እኔ ልረዳት አልሞከርኩም እህቴ ኤደንን በዛው ልክ ልረዳቸው አልሞከርኩም ይሄ ምናልባት የተሻለ ነገር ይፈጥራል ብዬ ስላሰብኩ ነበር ነገር ግን ያው እህቴ ለኔ መልካም ነው ብላ ያሰበችው ነገር ነገሩ ወደማይሆን ነገር ወስዶታል ስለዚህ ኤደን በዚህ በኩል ጥላኝ ሄዳለች በቃ እኔ ደግሞ ውድ ቤተሰቦች ከኤደን ጋር መለያየት ኤደንን ማጣት በፍጹም አልፈልግም ለኤደን ትልቅ ቦታ አለኝ ትልቅ ስሜት አለኝ እሷን በፍጹም በህይወቴ ማጣት ከማልፈለጋቸው ሰዎች አንዷን አንድ የመጀመሪያው ሰው ነች። እና ከሄደን ጋር የምርስ ነገራችሁ በቃ ላጣት አልፈለግም። አላቅም ብቻ ያው ፈጣሪ ያለው ይሆናል። አሁንም ወደ እናንተ የመጣወት ያው እህቴን ጠርቻታለሁ። በእርግጥ እህቴን ከዛሬ ስታወራ እኔ ተረጋግቼ ልሰማት አልሞከርኩም። ማለት በቃ ሀሳቧ ምን እንደሆነ በእርግጥ እኔ የሆነ ነገር ሳታይ እንደዚህ ትሆናለች ብዬ አላሰብ እና አላቅም ዛሬም በእርግጥ ጠርቻታለሁ። ነገር ግን ምን እንዳየች ምን እንደሰማች ለምን እንደዚህ ልቱን እንደሳለች ከጠይቀታሉ። እንዲሁም ያው መጣች ቤተሰቦች

ለአንቺ ትልቅ ቦታ ትልቅ ክብር ወድሽ ውድ ውሀቴ እንደሆንሽ ማንም የሚያውቀው ዙሪያችን የሚላሉ ሰዎች የሚያውቁት ነገር ነው እኔ ለአንቺ በፍጹም ልጠላሽ አልችልም ግን ያው ሰሞኑ ትንሽ የተፈጠሩት ነገሮች ከአንቺ ጋር እንዳልግባባ አድርገውኛል አንቺን እንዳልሰመሳ አድርገውኛል ያ ነገር በእርግጥ ክፍተት ነው ይገባኛል ነገር ግን እኔ ምን ላድርግ ማይ እኔ በቃ የኤደንን ማጣት አልፈልግም በቃ ከኤደን ውጭ ህይወት የለኝም በቃ ማሂ የምር ስነግርሽ በቃ እኔ እሷን ማጣት ስለማልፈልግ ለዛ ነው እንጂ ለአንቺ ክፉ አስተሳሰብ ኖሮኝ እንዳልሆነ ይጋባሻል። ስለ ኤደን ክፉ መስመት አልፈልግም። እኔም እኮ ከኤደን የግል ጥላቻ የለብኝም፣ ግን እኔ ለአንተ ማሳየትም አልፈልጋቸው ብዙ ነገሮች ስለነበሩ ዝም ብዬ በደፈናው ላስቆመ የሞከርኩት፣ ግን አንተ ይሄንን እንዳደርግ እየፈቀድክልኝ ማይዬ፣ አሁንም እኮ ስለእሷ ብዙ ነገር ስላለ ነው። ማዬ እኔ ኔ እኔ ማዬ እኔ ስለ እሷ ምንም ክፉ ነገር ምንም ማላቀው ነገር የለም። ኤደንም በደንብ ነው አቃት ከማንም በላይ በደንብ አውቃታለሁ። አሁንም ስለ እሷ ክፉ ነገር ስለ እሷ መጥፎ ነገር አልፈልግም። በቃ ማዬ እኔ በእርግጥ በቃ አላቅም በቃ ስለ እሷ ክፉ ምንም እንድታወሪ አልፈልግም። ከምን ተነስተሽ ነው እንኳን ማለት አትፈልግም። ይሄን ያክል በደፈነው ስለ ሰው ልጅ አትተራገር ሽ ማዬ። ከመሬት ተነስች አይደለም፣ ማታውቃቸው ነገሮች አሉ። አንተ እኔን ነው ሁሌ ክፉ የምታደርገኝ። ምንድን የተፈጠረውት? ያለ ምክንያት ምንም ነገር እንደማላደርግ ታውቃለህ። ያየሁት የሰማዋቸው ብዙ ነገሮች አሉ። ግን አንተም፣ ሁሉም ሰው ለወንድም መቆርቆርኝ እኔ ነው ሁሉም ሰው ጀጅ እያደረገኝ እና እየፈረደብኝ አለው ማሄ አሁን ምን ይሁል ን ስለ ኤደን ክፉ ማላቀው መጥፎ ነገር ምን አለ? ምንድነው? እስቲ ንገሪኝ። ምንድነው ሳይሆን ነው እውነት። አንተ ላሳየኝ የመጣሁት እኔ ማላቀው። ስለ ኤደን ብዙ የማታውቃቸው ነገሮች አሉ። አንተ ኤደን ከኤፍሬም ጋር ያላት ግንኙነት እኔ ከምወደው ጓደኛዬ ጋር አሁንም አልፈልግም ስሌቨሬም ደሞ ምን ፈልጌ አይደለም። ስለሆነ ነው ፈልጌ አይደለም። ሾ ተመልከት፣ ተመልከት፣ ጉድህ ነው። ተመልከት። ይሄ የምትከራከርላት ኤደን እቺ ናት። እኔ እንድትጎዳ ስለማልፈልግ ነው። ተመልከት፣ እዩ፣ አየው አይደለም። እንግዲህ የምትተማመንባት ሴት እቺ ናት። እኔ ይሄንን እንዳታይ በጣም ብዙ ጥረት አድርጋለሁ፣ ግን አንተ እኔን ከኔ ይልቅ እሷን ነው ማመን የፈለግከው። ተመልከት ጉድህ ኤፍሬም ጋር ግንኙነታቸውን አልጨረሱም። ይሄው አለማን እየቀጨች ነው። አንተ የትንሽ ጊዜ መደበሪያ ነው በቃ። ይሄን ነው እንድታይ እየፈለኩት። ይሄን ነው በቃ ሁላችሁም እንድታውቁት የምፈልገው ይሄን ነው። ቆይ ኡስማን ይላክልሽ ከየት ነው የመጣው? ብዙ መረጃ በውስጥ ይልኩልኛል። ወንድምሽን ጠብቂው፣ ምክንያቱም እሷ ልክ ትክክለኛ ሴት አይደለችም ይሉኛል ቺ አንቺ በሙሉ ቆይ ፋይል ማን ይላክልሽ? እኔ ግራ እየገባኝ እኮ ነው ማየው ውስጥ መስመር ብዙ ሰዎች ልጅ ስቲል እስካሁን እንደሚገናኙ ደውለው የሚነግሩኝ ብዙ ሰዎች አሉ። ሲጀመር ብዙ ሰው ቪዲዮ ልከሉኛል፣ ከሱ ጋር እንደምትገናኛ አውቃለሁ። አሁንም ቢሆን አንተ ጋርም የሆነችው ወዳ ወይም ፈልጋ አይደለም። ኤፍሬም ቤዛን ስለሚወዳት ይተውኛል። ስለዚህ አንተ እንደመቆያ እየተጠቀመ እየተጠቀመችብህ ነው እንጂ አሁንም ቢሆን ኤፍሬም ልቧ ኤፍሬም ጋር እንዳለ አውቃለሁ። ለዛ ነው ይሄንን ብቻ እንድትረዳኝ ነው የምፈልገው። እዚህ ብዙማ እንዲሁም የደንጋል ደውልላት እና ትምጣ። ደውልላት በቃ ዛሬ እውነቱ። እኔ ግን ማመን በጣም ነው ያቃተኝ ነው ማይ በቃ አንተ የም ሁሌም እንደዚህ ነህ። እውር ነው ቺ ኢደን እንደዚህ በፍጹም አታደርገኝ። በቃ ደውልላት እና ትምጣ፣ ዛሬ እውነቱ ይወጣል። ሰላም አሉ መስ የቶንሽ ነው? እሺ፣ እናንተ ሰፈር ጋር በር ቅያሱ ጋር ትመጫለሽ? አሁን አ በጣም እረ፣ ኤደን እኔ እንደዚህ አታረግም። ኤደን እኔ በእርግጠኝነት እንደዚህ አታረግም። እኔ የሆነ የተሰራ ፓውል እንዳለ ነው የሚሰማኝ ነው ይል ኤደንማ እንደዚህ አታደረግም። አይ፣ ይህ የሆነ የተቀነባበረ ነገር እንዳለ የተሰማኝ ነው። ስለዚህ እኔ ነኝ ውሸታማ ማለት ነው? እኔ እኔ እኔ ያንተ ህይወት ቢበላሽ ምንድን ነው የምጠቀመው እዚህ ጋር? እኔ እኮ ኤደን ትክክለኛ ሴት ብትሆን አንተ ጋር ብትሆን አንተ እንደምትደሰተው ነው የምደሰት። ለምንድን ነው ይሄ የማይገባ ለምንድን ነው ይፈጥር ይሉት አይደል? እነዚህ ያየሃቸው ነገሮች የውሸት ናቸው። እኔ አንቺ በፍጹም አልጠረጠርሽም። ስለዚህ እኔ ነኝ ነው። በጣም ሰልችቶኛል፣ ይሄ ነገር በጣም ሰልችቶኛል። አንተም የመጨረሻ ይሆናል። ማሂዬ፣ በእናትሽ ተረጋጊ። እኔ ተጠቂያ እያደረከኝ ነው። አቀሎ አንቺ ላይ በጣም እየፈረድኩኝ ነው። አንቺ ላይ ብዙ ነገር እያደረግኩኝ ነው። በቃ ይገባኛል። ነገር ግን እኔ ነኝ ውሸታማ አይደለሁ። እንደዚህ እንዲከፋሽ ደግሞ አልፈልግም። ግን በቃ እኔ በቃ እንዳይከፈሽ በቃ እኔ ነገሮችን ለማስተካከል እሞክራለሁ። ግን እኔ በእርግጠኝነት ሄደ እንደዚህ ታደርጋለች ብዬ አላስብም። አንቺም አይደለም እንደዚ ሆና ፕሊስ ተረጅኝ። እንዲሁም ትምጣና ነገሮችን ግልጽ ለማድረግ ነው ሞክራለን። ነገር ግን እንደዚህ ካደረገች በእውነት ከእንግዲህ በቃ አላቅም። ቂሙን እርሺው ቂሙን ልርሰው ስንለያይ ነው ለእኛ በሰው አዲስ ሆኖ ዛሬ ቀኑ በባለፈው ይቅር መባዘኑ እጄን ያዢው አትብቂና እንድናልፈው ይኖሮን ፈተና ወይኔ ይልኝ ካልሆነ ልምጣ ካልተሰማሽ ልብ ያዘን ላንቼን መባዘን ወይኔ ወይኔ ካልሆነ ልምጣ ካልተሰማሽ ልብ ያዘን ላንቺ እኔ ላይ እንደዚህ ነገር ታደርጊያለሽ? እኔ ራሳዘንሽም እኔ እኔ እንደዚህ ትጨክኛለሽ? ምንድን ነው ያስከፋሽ? ማለት ምንድን ነው? በቃ ዛሬ ምንም ረጅም ነገር ማውራታችን አሳያት? ይሄው ጉዷን አሳያት። ይሄ ምን ጉዶ ምንም ታስተባብይ ምናምን እንዳትሞክሪ እያየሽ እያነበብሽ አይደል? እንደ ሂዱ እነዚህ አሁን እነዚህ አይተሻቸዋል፣ እና ይሄ ምንድን ነው እነዚህ ቴክስት? ልታስተባብኝ የጠራኝ ሂዱ ነው? እየሳቅ እየቀለድስ ነው? እንደ ምንድን ነው አሁን እነዚህ በሙሉ ቴክስቶቹን የት አገኛችሁት? ትከታተላለህ እንደ ሂዱ አሁን እየቀለድኩኝ አይደለም። ምን ስልኬን ጠልፋ ምናምን አረ በእግዚአብሔር ሄዱ አሁን እነዚህ ምንድን እናንተ እናንተ ማግኘታችን አይደለም፣ ዋናው ነገር ውጤቱ ነው የማሰነው። እሺ ሰዎች ሄዱ ነው ሁሉም ነገር ታቋል። እኔ ሲጀመር እንደ ጓደኛ እንደ ወንድም ጓደኛ ስላየሽ ይህንን ጉድ ላንቺም ለሱ ማሳየት አልፈልግም ነበር ግን ነገሮቹ ኖርማል ምን ሌላ ሀሳብ እኮ አያስፈልግም። ምንድን ነው ማለት ስለ ቴክስቱ አስረጅ። ምንድን ነው ቴክስቱ? ነው። ኤፍሬም ጋር ነው ቴክስቱ። ምንድን ነው

በቃ ምክንያቱም ነገሩን ይሄን ልክ ነው አይደለም። ምንድን ነው በቃ አሁን ስለ ኬት እንደመጣ ምናምን እሱ አንቆም ነገር አይደለም። ስለ አዎ ምንድን ነው፣ ከዛ በኋላ ግን አለማመን እና ያየሁት እዚህ ጋር። ስለዚህ ሁሉም ነገር ያው እዚህ ጋር ያለው ሁሉም ነገር አሰራ ስለ ማመን ስለ አለማመን አይደለም። ነገር ግን በቃ የግድ ማወቅ አለብን። እኔ በእውነት በዚህ ልክ በፊት ማሰብ ቢሆን አላውቅም፣ ግን የምር ከሆነ በጣም ነው የሚከፋኝ በእውነት በጣም ነው የሚከፋኝ። ቀኑን ማየት ትችላለህ፣ ወሩን ቴክስቱን አስተያየውና ቀኑን አስተያየው። ከዛ በኋላ ያወራነው ቴክስት ደግሞ አንብ። ከዛ በኋላ እኮ በጣም ብዙ ቴክስቶች አሉ። አይ ቀኑ ለምን አታየው መጀመሪያ? ቀኑ የዚህኛው ቴክስት ነው፣ የዚህኛው ቴክስት ቀኑ ቀኑ የተለያየ ነው። ከዛ በኋላ ነው ያወራነው እና በፊት ከሁለት ወር በፊት የፍሬም ጋር ምን አይነት ግኙነት እንደነበረኝ ታውቃለህ። በዛ ሰዓት መቼም ስለ ፍቅር ላላወራ አልችልም። ቀኑ ተቆርጦ እንደዚህ እስክሪንሻ ተደርጎ ሲላክልች ቢያንስ መጠርጠራችን። ማህዬ እስኪ ስልክሽን አምጪው። እሺ ቀኑ እኮ በጣም ብዙ የቆየ ከሁለትወር በፊት እኮ ነው ማህዬ። ከዛ በኋላ ያሉ ቴክስቶች የተሸጨው አሉ። ተረጋጋጠ ነገር ቀርታ ባታጣሉኝ ደስ ይለኝ ነበር። ከዛ ፋይል ደውለ ቶሎ ድረሽን ሎ ነ ያልኝዱ እንደዛ የማመን ያለ ጉዳይ አደለም። ቆይ ማለት እንደዚህ የሚያስብል ፍሬም ጋ የነበረኝን ነገር ታቃለ ቢያዝ ይሄ መጠርጠር ይከብደል ዱ ኮ ቢያንስ ነገሩ ራሱ አይደለም። የሆኑ ሰዎች አብረው እያሉ ቴክስት ነው። ምንም የተለየ ነገር ሌላ ነገር ቴክስት። እነዚህ በሙሉ ቴክስቶች በኋላ የመጡ ቴክስቶች ከሁለት ወር በፊት ምናምን የተጻፈ ነው። ከዛ በኋላ ደግሞ ብዙ ቴክስቶች አሉ። ቆይ ማን የላከልሽ? እስቲል እኮ አሁንም እንደምታገኘው ነው እንደ ጓደኛዬ። ታዲያ ለምንድን ነው የማላገኘው? ኖርማል ማግኘት አይደለም። እንደ ጓደኛሞ ሳይሆን በሌላ መንገድ ነው። እንኳን አሁን በፊት እንኳን እኮ እንደ በሌላ መንገድ አግኝቼው አላውቅም። ማዬ እኮ ሆነ ብሎ እኛን ለማላየት እኛን ለማጣላት ሆኖ ብሎ እኮ የላኩ ነው እኔ እኮ ይሄ ነገር ከዚህ በላይ ቢያንስ ፋይሎች እንደዚህ ተልኩ። ከዛም በኋላ እነዚህ ከሁለት ወር በፊት የተጻፉ ናቸው። ከዛ በኋላ ደሞ እነዚህ አሉ። የሚፈልጉ ሰዎች ይላኩልሽ ናቸው ማናቸው እነዚህ? ማይ የተላከልሽን ፋይል ሁሉ አትመኝ። እዚህ መሀል እኛ የሚወዱን ሰዎች፣ የእኛን ደስታ የሚፈልጉ ሰዎች እንዳሉ ሁሉ የኛን መጣላት፣ የእኛን መጨቃጨቅ፣ የእኛን ሰላም አለማግኘት የሚፈልጉ በጣም ብዙ ሰዎች አሉ። ስለዚህ ደካማ ጎን ፈልገው በአንች በኩል ነው እንዲመጡ እየሞከሩ ያሉ። ያዝ ነገሮችን አጣርተሽ ምናምን ሚዲያ ቤቶች ነበር። ምክንያቱም እዚህ ጋር ክብር አለኝ ቤተሰብ አለኝ ስም አለኝ። እንዴ እኔ በጣም ክብር ስለኔ የሚጨነቁ ፋሚሊዎች እኮ አሉኝ። አንዴ ሰድብኛለሽ አንዴ ትመችኛለሽ አንዴ ከወንድ ጋር እንደዚህ ያርገሽ ብለሽ ፋይል ውስጥ ትመጫለሽ። እኔ አይሰማኝም እንዴ ስታስቢው ማይኔ እኮ በጣም ስለማከብር እኮ ነው እንደዚህ ዝም እያልኩ ያለሁት። እዴ አሁን ያልተናደድኩት ለምን እንደሆነ ታውቂያለሽ? በቃ እንደተሸጎደ ስለገባኝ ነው ዝም ያልኩት፣ እንጂ በጣም የማይደረግ ነገር ነው የሆነው። ግን አንቺ አይደለሽም እዚህ ጋር። እዚህ ጋር ሌላ ሰው ነው በአንቺ እየተጠቀመ ያለው። ለወንድምሽ ያለሽን ፍቅር ስላወቁ ነው በአንቺ በኩል ሊጎዱኝ የሞከሩ ያሉት ማለት ነው። ለዛ ነው አሁን አንቺ ምንም ማለት አልችልም። ቢያንስ አንድ እና አንድ ምልሽ ነገር ነገሮችን አጣርተሽ ብትመጪ በጣም ጥሩ ነበር። በጣም እኔ ምን እንደምልሽ አላቅም። ጭራሽ ደግሞ አንተ ደግሞ ቢያንስ ቼክ ለምን አታረግም? ለምን ቀኑ ተቆረጠ? ለምን ቴክስቱ ቀኑ ተቆረጠ? ለምን ሌላ ቴክስቱ አልመጣም? ለእንዴት አታስብ? እዱ አሁን አንዳንድ እኮ ነገሮች እኮ እንደዚህ እንዳታስቢያቸውም። ሲቀጥል ደግሞ በጣም እንድታምኝ አድርገው ነው ቆራርጦ የላኩት። ስለዚህ እነሱ እነዚህ ሰዎች የኛ መለያየት የኛ መጣላት የሚፈልጉ ሰዎች ናቸው። ማየት ይመስለኝ ኤደን፣ ተሳስቻለሁ መሰለኝ በላንታ ማለት ሰዎች እንዳሉት እየገባው በጣም በእኛ ማለት እየገባሽ አይደለም። እዚህ ጋር ለወንድም በጣም እየተቆረቆርሽ ነው እና ማሂን፣ አልተቀየምኩሽም። ምክንያቱም ማን እንደዚህ እያደረገ እንደሆነ ነው ማወቅ ያለብን እና ለህይወታችን መጠንቀቅ ያለብን ዛጋ ጋር ይመስለኛል። ምክንያቱም በጣም ብዙ ክፉ ሰዎች አሉ። እኔ ምን እንደምልሽ አላቅም ኤደን። በጣም ይቅርታል፣ ሳላቅ በጣም ህይወትሽን በጥብጫ አለው። በጣም ይቅርታ ፋሚሊዎችም የተሳሳተ ጊዜ በጣም ይቅርታ ማይ ምንም ታልክ አልፈለገም። ምንድ ሰው ሆነ ብሎ እኛ እኛ ለማስከፋቱ ነው አንተ ህይወቴንም ቢሆን እንደዚህ ሳይሆን በጣም ከፍቷታል። በጣም አዝናለች። በቃ ብቻ እንዳትሆን ተከተላት። ስልኳን ግን ቼክ አድርገው፣ እሺ፣ ማ እንዳደረገ ምናምን መረጃ ማግኘት ስላለብን፣ እኔ ነገሮችን አስተካክላለሁ። ይድይ እኔናችን እንገናኛለን እና ደውልልሻለሁ። እሺ እናት